ሰዎች ናቸው ታክሲ ውስጥ አስገብተውኝ እኮ ነው አልኩሽ እኮ የኔ እህት። የሰጡኝ ግን ሎሚ ነው ሎሚ ሎሚ ሎሚ በጃ ሲያዙኝ፣ እሺ ሎሚው ሲበልሻቸው። ከዛ በኋላ እኔ አንድ ጥያቄ ነው ያለኝ ምን መሰለሽ፣ ባንክ ቤቱ በአንድ ጊዜ ስምንት መቶ ሺህ እንዴት ሰጠሽ? ነው ይኔ ጥያቄ። ትራንስፈር እኮ ነው ትራንስፈር እኮ ይቻላል። እሺ ኦኬ ኦኬ፣ ገባ። ከዛ በኋላ በቃ የነቀውት በቃ ስርቆ እንደሆነ ያወቅኩት ማክሰኞ ዘጠኝ ሰዓት ነው። ይሄን ያደረጉኝ ሐሙስ ነው ያስታወስኩት ማለት ስርቆ መሆኑን ያስታወስኩት ማለት ነው። እና ሄጅ ራሱ ስጠይቅ ፖሊስ ጣቢያ ሰዎቹ ራሱ ተይዘው ነበር፣ ግን የሚያግዘኝ ሰው ስላጣውኝ ነው። ይቅርታ ስለቋበለኝ፣ አዜብ የምትባዩ ልጅ የምትሰጫቸውን ኮመቶች እያረጋ እኔ ኢትዮጵያ ነበርኩኝ። ኦኬ ኢትዮጵያ ነበርኩኝ። ኦፕሬሽን ልደረግ ሄጄ ለሆስፒታሉ የሚከፈል ገንዘብ ላወጣ መቶ ሺ ብር ስጠይቅ አንሰጥም ባንዴ፣ ከሀምሳ ሺ ብር በላይ በቀን ማውጣት አንችልም ብለውኛል። ለዛ ነው ምልሽ እኔ ካሽ ፈልጌ ነው ለሆስፒታልም ከፍለው መቶ ሺ ብር ስጠይቅ ከሀምሳ ሺ ብር በላይ በቀን አይወጣም ተብያለሁ። ለዛ ነው አንዳንድ ጊዜ ያኔ እኛ ማናቅ ደገገም አታድርጉም። በቃ የሆነ የሚያቅ ሰው ሲኖር ያቃል። ስታቁ ሀምሳ ሺህ በስተቀር አይወጣም። በቃ ይህን ስለማቅ ነው እኔ እሷን የጠየኳት። ትራንስፈር ማድረግ ይቻ ይሰጣል ትለኛለች ውስጥ ገብታ፣ ለማንኛውም ይቀርታ እናቱ አንቺን ስላቆጥ እናቱ እኔ ላስረዳሽ፣ አይሰጡም ትራንስፈር ካልሆነ አውጥተው በእጅሽ አይሰጡሽ አይሰጡም አይ እና በዛ በቃ በጣም ተቸገርኩኝ። በዛ ሰዓት በቃ ተመልሼ ወደ አረብ ሀገር ለመምጣት አሰብኩኝ። ተመልሼ ለማምጣት ሳስብ ጌጥ፣ ያመንሽም አላመንሽም፣ አምስት ሳንቲም እጄ ላይ አልነበረኝም። አመት ስራ ፈጥቼ ተቀመጥኩኝ። አንደኛ በቃ እንዴት ልበልሽ የሰው እጅ ነበረብኝ በቃ ቤት ውስጥ አስቀመጡኝ። ቤት አይጥ፣ ቅማል፣ ይሄ ምናምን ነገር በቃ ውርር አረገኝ። ተቀልሽ እየተከራየሁት ቤት እና በቃ ጸበል መመላለስ ጀመርኩኝ። ከዛ በኋላ አንድ ጓደኛ አብራኝ የነበረች ቤሩት ነይ ለምን አትመጭም ስትለኝ ብር የለኝም አልኳት። መምጣት እፈልጋለሁ ግን ብር የለኝም ስላት ምን ችግር አለው አንቺ ለመምጣት ብቻ ወስኝ። በዛ መሃል ስልሽ ግን ብዙ ታሪክ አለ። እኔ ጌጥዬ በጣም ነው የምከታተልሽ። በውስጥ ባወራሽ ደስ ይለኛል። ጽፌልሽ ነበር እንደውም እና እንደዚህ ስለሽ ይችን ነገር ብቻ ማወቅ ስለፈለግኩ ነው፣ እንጂ ከስር መሰረቱ በአውራሽ አንድ ቀን አያልቅም ማለት ነው። ግን ብናገር ብዙ ሰዎች ይማሩበታል እና በዛ ስራ በጀመርኩ ሰዓት ከሰው ጋር ተዋውቅ የነበር እና አጋጣሚ አጋጣሚ አጋጣሚ አይደለም እኔ ፈልጌው ስለነበረ ለትዳር የሚሆን ስለመሰለኝ እንትን ነበረ ነበረ ዋርኒንግ እየሰጠኝ ነው። ልጅቷንም የሚያወርዳታል። ለምንድነው ታብታብ ማታርጉት? መቶ አርባ ሰዎች ለምንድነው ታብታ ታብታብ ማታርጉት? ልጅቷን አምሳ ጊዜ እያቋረጥኩ እናንተ መለመናለብኝ ወይ፣ ውጡ ካላረጋችሁ። ምን አይነቶቹ ናቸው? የኔ ኮመንት ከምጽፉ የሚያለቅሰውን ከምጽፉ ታብታብ አድርጉና አዳምጧት በትክክል። ድምፁም ይበላሻል ከተወሰነ ደቂቃ በኋላ ወይኔ ግን የኛ ሀገር ሰው ብር የምትወረው ውሩ ነው እንደሚመስላችሁ ታብታብ ስታደረጉ። እሺ እናቱ ይቅርታ በጣም ስላቋረጥኩሽ። ግን ፍቅር ይዞሽ ነው እንጂ ለትዳር የሚሆን መሰለኛ አይባልም። እሱ ይወድሽ ነበር በሰዓቱ ይወደ፣ የነበረ ግን የሚወደኝ የነበረው ገንዘቤን ነበር። እኔን አልነበር የሚወድ የነበረው። ግልጹን ነው የምነግርሽ። ከዛ በመሀል ልጅ ተፈጠረች ተፈጠረች ስልሽ እሷ በመፈጠሯ እኔ በጣም ደስተኛ ነኝ፣ ምክንያቱም ፈልገዋለሁ። እሱም ይሆን አዎ፣ ቤተ ክርስቲያን ሄደን ቃል ተጋብተናል። ግን ያ ሁላ ብር ሲጠፋ፣ ልክ ብሩ እንዳለቀ እሱ ይሄደ ሄዶ ምናለኝ፣ በቃ አስወርጅ ሲለኝ፣ በስመ አብ ወወልድ ወመንፈስ ቅዱስ፣ አፈር ድሜ በልቼ ልጅ ሴትውን ወንድ አሳድጋለሁ። ከፈለግህ አባት መቱን አልፈልግህም ብዬ በቃ ፈተና ማይጀመርኩት አንድ አመት እርጉዙኝ የተቀመጥኩ ከዛ በኋላ ልጄን አዝዬ የቀን ስራ ሲሰራ በየሰው ቤት እየዞርኩኝ ጠላ ምናምን እየጠመቅኩኝ በቃ የልጅ ዳይፐርስ፣ የቤት ክራይ ምናምን እከፍላለሁ። በዛ ላይ ደግሞ የሸፍ ትምህርት ጀመርኩኝ። በጣም በቃ ራሴን መጣል አልወድም፣ ከሰው ጥገኝነት አልፈልግም። ጌጥ በጣም ጠንካራ ነኝ ከምነግርሽ በላይ እና በዛ መሀል ይቺ ጓደኛ ያልኩሽ እና ነይ በቃ እመጣሻለሁ ልጅሽን ማስቀምጠሽ መምጣት ክፍል እኔ እከፍልሻለሁ እሰርተሽ ትሰጭኛለሽ አለች። ኦኬ ብዬ እሷን ተስፋ አድርጌ ፕሮሰሱን ልጀምር ስል በቃ ወስኛለሁ፣ አሁን ልመጣ ነው ስላት ብሎክ አደረገች። ከዛ በቃ በጣም አዘኑ፣ ቤተክርስቲያን እጅ አለቀሱ ምናልኩ። ከዛ ሌላው ጓደኛ እንደዚህ እንደዚህ ሆኛለሁ፣ ምን ይሻለኛል ስላት ምን ችግር አለው? እኔ ከፍልልሻለሁ መጣሽ ትከፊኛለሽ፣ ስትልኝ አላመንኩ፣ እንደሷ ብሎክ የምታደርገኝ ስለመሰለኝ። ምክንያቱም እያለኝ የነበሩ ሰዎች አይደለም ጓደኞቼ፣ ቤተሰቦቼ ይረስተውኛል። ያረሳኝ እግዚአብሔር ብቻ ነው። እና ይች ጓደኛ ያልኩሽ ሁሉን ነገር ከፍላ ለልጄ የማስተካክለው ምን ምን ምናድርገው ስትልክልኝ፣ በቃ ጀምር እልክልሻለሁ ስትልኝ እኔ ከጀመርኩ ይመጣልኛል ምክንያቱም ብዙ ዓመት ሰርቻለሁ እና ይመጣልኛል አልኳት ማለት ነው። ከዛ ካላቅ ሽልኝ ግን አልጀመርም አልኳት። ምክንያቱም ስሟን ጠርቼ ዚጋ መጥራት ስለማልፈልግ እሷ ብሎ ካደረገችኝ እኮ በዚህ ምክንያት ስላል እኔ እሷን አደለሁም ስትለኝ እሺ ብዬ ጀመርኩ። አመንሽም አላመንሽም በቃ አልተዘጋጀ ቅዳሜ ልኪው ሰኞ ቪዛ መጣልኝ ማለት ነው። ልጄን ማስተካከል ነበረብኝ። ቃዋን አስተካክያለሁ ግን ከአዲስ አበባ ወደ ሌላ ከተማ ነበር መወስዳት አስራ አምስት ቀን ስጡኝ አልኳቸው ኤጀንሲዎችን ሰጡኝ ልጄን ወሰድኩና መጣሁ ስመጣም እግዚአብሔር ይመስገን የገጠመኝ እኔ የስራ ብዛት ይገጥመኛል እንጂ የማዳም ክፉ ገጥሞኝ አያውቅም ይኸው አስራ ሁለተኛ ዓመት ይዣለሁ በስደትና ምን አረገችኝ መሰለች እቺ ያመጣችኝ ጓደኛዬ ለደላላ ዱቤን የመጣሁት ግማሹን ከፍዬ ግማሹን ለልጅ አስተካክዬ እና እንደመጣው መጀመሪያ ለደላላው ከፈልኩ። ከዛ በኋላ ለዚች ላበደረችኝ ልጅ በጣም እያመሰገንኩ በጣም በቃ ስለደረሰችልኝ አክብሬ መለስኩላት ብሯል። ከዛ በኋላ እኔ የራሴን በቃ የትናንትና የትምህርት ስለሆነኝ በያዝኩት ገንዘብ የሆነ ነገር መግዛት ነበረብኝ። አንድ አመት ከምናምን ሲሆነኝ የሆነ ቦታ ገዛውና ከዛ ትንሽ ወጣ ያለ ነው የኛ ክፍለ ሀገር ግን ከተማ ከዛ የሆነች ልጅ አሁን አመጣችኝ ያልኩሽ ልጅ ጓደኛ አይነት እንዳልኩሽ ሶስት ዓመት አንድ ቤት ሰርተናል። ከመስራታችን ደግሞ አንድ አካባቢ ነን፣ ክፍለ ሀገር አንድ አካባቢ ሰዎች ነን። ግን የተዋወቅ ነው እንዳልኩሽ ስደት ነው። እና ከዛ የሆነ ሰዓት ላይ እንደዛ ገዛውና ቤት ልስራበት ምናምን ስል ቆይ ትንሽ ተረጋጊያለች ማለት ነው። እሺ ብዬ እንትን እያልኩ እያለ አንድ ቀን እንደ ድንገት መጣ። ቅብላ እያለቀሰች ብር አበድርኛለች ስትለኝ፣ አስቢ እንግዲህ ያቺ በዛ በችግር ሰዓት የደረሰችልኝ ከወደቅኩበት አንስታ ልጅን ቦታ ስጄ መጥቼ ለዚህ እንደበቃ ያደረገችልኝ ጓደኛዬን እንዴት አድርጌ የለኝም ልበላት። ቤት ልሰራ ያዘጋጆት ብር ነበረ ላኪልኝ ስትለኝ ምንም አላምታታሁም ጌጥዬ፣ ምክንያቱም እኔ የሰው አምስት ሳንቲም ስለማልፈልግ ሰው ይከዳኛል ብዬም አስቤም ጠብቄም አላውቅም። ከሰው ግን መበደር አልወድ። ከዛ አበደርኳት። አሁንም ድጋሚ ያና በድሪያት። በቃ የሆነ ሰዓት ላይ ምን ሆነሽ ነው ይሄን ያክል ብር የወሰድሽው? ስላት መናገር አልፈልግም። ምንድን የብሩ መጠን ምን ያህል ነው በኢትዮጵያ መጀመሪያ በድርኳት አንድ ሺህ ድረሃም ነው። ከዛ በኋላ ሁለተኛ ላይ ደግሞ ሶስት ሺ ድረሃም ከዛ መጨረሻ ላይ እንደገና ድጋሚ ስጠይቀኝ አንች አንቺ ልጅ የሆንሹ ምንድን ነው አልኳት። ማለት ነው የምንደባበቀው ነገር አንዲትም ነገር የለም። በፊቱ ነገር ሁለታችሁ እየሰራች ነው አብራሽ? እሷ ሌላ ቦታ ነው ምሰራው፣ እኔ ሌላ ቦታ ነው ምሰራው። እሺ ታዲያ እየሰራች ነው አይደለም? ገንዘብ ታገኛለች አታገኝም? ያኔ በስነ ስራ እኔ አንድ ሺ ድራህም ነው የሚከፈለኝ። አሁን ተጨምሮልኝ አንድ ሺ ሁለት ነው፣ እሷ አንድ ሺ አምስት ነው የሚከፈላት። ኦኬ። ታዲያ ምንድን ነው አሁን ችግሩ? ከአንቺ የምትወስድበት ነገረችሽ? ለምን እንደምትወስድ ልመጣልሽ ነው ወደ እሱ። አሁን ነው መጨረሻ ላይ የነገረችኝ። ከዛ አሁን የባለፈው ፋሲካ ላይ እያለቀሰች የሆነ የሆነውን የተፈጠረውን ሁሉ ነገረችኝና ራሴን አጠፋለሁ አለች ማለት ነው ስትለኝ፣ ራስሽን ከምታጠፊ አልኳት፣ በቃ ቀስ ብለሽ ሰርተሽ ትከፍይኛለሽ። የወሰድሽን ወስደሻል። ስትወስድ ስትወስድ ስንት ሆነ መሰለሽ? እኔ ቮይስ አለኝ፣ ደረሰኝ ሁሉ ነገር አለኝ። ግን አሁን ላይ የሆነ መጥፎ ደረጃ ልንዳረስ ነው። ግን ምክር ፈለግኩ ከሰው ያንቺን ምክር ሲድ አንድ ላይ በድምር አምስት ሺ ሰባት መቶ ድርሃም ወሰደች ከዛ በኋላ አንድ ሺ ስምንት መቶ መለሰችልኝ ከዛ ደግሞ ከኢትዮጵያ ያስገባውላት ደግሞ ሰማንያ ሺህ ብር አለ። አሁን ላይ ስጠይቃት ምናለችኝ እሰጥሻለሁ እሰጥሻለሁ እሰጥሻለሁ ስትል ቤት ጀመርኩኝ እኔ ብሬን አላጠፋም እንደነገርኩሽ ማለት ነው እይዛ አለው መክራት አለው ሰው እንድትሆን በጣም በቃ እንዴት ልበልሽ፣ እንደ ታናሽ እህቴ ነው ማያት፣ ትንሽ ልጅ ስለሆነች እንድትጠፋ አልፈልግም። ግን እሷ እኔን እየሸጠችኝ ነበረ። እንደምሸጠኝ ግን አላውቅም። ቅዱስ ሚካኤል በሚያውቀው ማለት ነው። አንዳንዴ እንዴት ነው ምን ብዬ ልንገርሽ? በቃ እኔ ቃላት የለኝም። እኔ ሰው አላምንም ግን እንደሱ ያመንኩት ሰው ቢኖር በዚች ምድር ላይ የለም እና አሁን ላይ ስትነግረኝ በፌስቡክ መጣ የተዋወቀችው ሰው ነበረ እየሰራች ለሱ ነው የምትልከው። ገብቶሻል? ያደረገችውን ነገር ስትነግረኝ ደግሞ ኔታ ማለት አልፈለጉ። በአጠቃላይ አሁን ወደ ሶስት መቶ ሺህ ብር ይዛብኛለች ማለት ነው። እኔ ደግሞ ከሶስት ወር በኋላ መግባት እፈልጋለሁ። ታውቂያለሽ። እና ምን ላድርግ? ቤተሰብ ጋር ከተዳረስን መተላለቃችን፣ ሚዲያ ላይ ከወጣው ደግሞ እሷ ራሷን ታጠፋለች። ምክንያቱም ያደረገችው ነገር በጣም የተሳሳተ ስለሆነ ማለት ነው። ምን ላድርግ? እየጥየ ምከሪን በማረ እኔ ልጅ አለኝ። አራት አመት ነው። ልጄን ማየት ፈልጋለሁ። እናቴ አትመጭም ወይ እያለች ነው እና በቃ ግራ ተጋብቻለሁ። የእውነት ነው ልሽ። እና ሚዲያ ላይ ከወጣው ድንገት በእኔ ምክንያት ራሷን ብታጠፋስ? ቤተሰብ ጋም ከሄድኩ እንደዛ በቃ ግራ ግበኝ። ታውቂያልሽ። ስንት አመቷ ነው? ይሄ አንድ ነገር ልንገርሽ። ኦኬ፣ ከዚህ በፊት በዚህ ህይወት ላይ በጣም ብዙ ሰዎች አይቻለሁ እራሴን አጠፋለሁ ብለው ሰውን የሚያስፈራሩ ሰዎች ማለት ነው። እራሳቸውን ቢያጠፉ የቆመው ሁሉ የሚፈርደው አንቺ ላይ አንቺ ላይ ነው። ታውቂያለሽ አይደል እኮ እሱ እኮ እኔ ፈራሁት። ግን በሰውነት አንጻር ስታስቢው ለምን እንጦሮጦስ ባናትሽ አትተካይም ነው እምላት፣ እኔ ብሆን ማለት ነው። አሁን እድሜዋ ስንት እንደሆነ ታውቂያለሽ? ቢያንስ በግምት እንደው በግምት ሳይሆን በትክክለኛ በትክክለኛ 25 26 አመቷ ነው። ኦኬ ሺ ኢዝ ያንግ ወጣት ነች። አሁን እዚህ ነች ያለችው፣ ዱባይ ነች ያለችው፣ ዱባይ ነች ያለችው ግን አሁን ምን ታውቂያለሽ? አሁን ኮንትራቷን ጨርሳለች፣ ትሳስ መጨረሻ ላይ ትጨርሳለች እና ምን ትለኛለች አሁን ስትነግረኝ እኔ እየለመንኳት ቤት ጀምሬ የሆነ እቃ ጎሎብኝ እየለመንኳት አራት መቶ ሀምሳ ሺህ ብር ለእሱ ሰጥቼው ነው ከአንቺ ሸውጄ ብላ የላከችልኝ ቮይስ ሁላ አለ እና ግራ ገባኝ። ማርያምን የዋህ ነኝ። ሰው መጥፎ ነገር እንዲደርስበት አልፈልግም። እኔ ነግረው። የምትነግርሽ ነገር እርስ በእርሱ የሚጣረስ ነው። አሪፍ በጣም በጣም ያን ያ ማለት በቃ ልጅቷ ልጅም ብትሆን ማለት ነው። አንዳንድ ጊዜ በእድሜ በጣም የሚሄዱ የሚበስሉ የሚመስሉ የዋሆች አሉ። እነዛ የዋሆች ማለት እንዳንቺ ያሉት ናቸው። ትልቅ ይመስሉሻል፣ በቃ ትልልቅ ናቸው። ይሄ ሰው ትልቅ ነው ትያለሽ። ጆንጎባ ውስጣቸው ምንም ይሄናሃል። የሰውን ክፋት፣ የሰውን መርዝነት፣ የሰውን እባብነት ጠንቅቀው የማያውቁ ናቸው። ዝም ብለው ነው የሚኖሩት። እምነት ሰውን ሲያምኑ ዘፍ አድርገው ራሳቸውን የሚያምኑ ናቸው። ልክ እንደዚህ እሱ ማለት ጌጥዬ፣ እድሜዋ ኤጇ ወጣትነቷ ልጅነቷ ከርቶሻል። እንዲህ የምታደርግ አልመሰለሽም። እሷ ደግሞ አንቺ ማለት ነው እንደ መሀይ ምን የቆጠረችሽ እዚህ ጋ ምንም እንደማያቅ እንዳልተማረ የገንዘብ ቁጥር እንደማያቅ የጎደለው ጠፋብኝ ብለሽ ሪቮሉሽን እንደምታስነሺ አታውቅም። ገብቶሻላ ያ ነው የሆነው። አሁን እዚህ ጋር ጨርሺ እና እኛ እኔ ብቻ ሳልሆን በጣም ብዙ ልጆች መጥተው እንደ ሀሳብ ይነግሩሻል። ግን ማለት ነው አብዛኛዎቻችሁ አሁን እንደምትሉት ግልፍተኛ የሆነ ምክር አንሰጣትም። እኛ ልጅቷ መፍትሄ እስከሆነ የምትፈልገው በጣም በትክክል አስባችሁበት ነው እኔ አሁን እኔ ስቴዴ ማይ ሴልፍ እኔ ልንገርሽ፣ እኔ ራሴ ልንገርሽ፣ እኔ ሰው ላይ መድረስ አልፈልግም። የሰው ልጅ ማስቀየም አልፈልግም። ሰውን መበደል አልፈልግም። እኔ ማለት ነው።